ሰርጉ ተደግሶ ሙሽራ የቀረች ዛሬ አብርሽ ከባድ ያልጠበቀው አስደንጋጭ ነገር ነው የገጠመው። እሱ ብቻ ሳይሆን እኔም ቪዲዮን ሳ ላይ ገና ታምሌሉን አይቼ በጣም ነበር የደነገጡት። ቤተሰቦችን ሙሽራዎቹ ከብዙ መናፈቅና ከብዙ መጥፋት በኋላ ዛሬ በቤታቸው መጥተዋል። ነገር ግን ሩታ አብርሽን ቀልቡን የገፈፈችው መጀመሪያ ላይ እኔም ሳይ በጣም ነበር የደነገጡት። ምክንያቱም ታምሌሉ ላይ ከባድ ችግር ተፈጠረ፣ ከባድ ነገር ገጠመን የሚል ስለነበረ። አሁን እንግዲህ ያሉበት ሁኔታ እነሱ ዝግጅት ላይ ናቸው። አብርሽም ሩታም በቻናላቸው ላይ ጠፍተዋል። ሩታ ጋ ዛሬ ቪዲዮ ተለቋል። ቤተሰቦቼ ሩታ እንግዲህ እዚያ የመጠችው ምንድ ነው ወደ ዱባይ መሄድ አልፈልግም፣ ምክንያቱም ብዙ ወጪ ማውጣት አስፈላጊ አይደለም። በቃ አሰብኩበት፣ ብዙ ነገሮችን አየሁኝ ና እዛ ድረስ የሚያስኬድ ምንም ነገር ስለሌለ እኔ ወደ ዱባይ መሄድ አልፈልግም። ከፈለግን አንተ ራስህ መሄድ ትችላለህ፣ ትንሽ ተዝናንተ መምጣት ትችላለህ በማለት አብሬሽን ጉድ ሰራችሁ፣ ቤተሰቦች እየምር አብሬሽን ብታዩት፣ ባንዴ ነው መልኩ የተቀያየረው። በቃ ጥቁር ቁሩ ያለው የደነገጠው ምክንያቱም እኛ ቬሎ ማለት ሁሉን ፕሮሰስ ጨርሰን ቬሎ መምረጥ አለብን እያልኩኝ ከላይ ከታች እያልኩኝ፣ እኔ እኮ ብር ተርፎኝ አይደለም ዱባይ ድረስ ይዤሽ የሚሄደው ነገር ግን ከሰው በላይ በቃ እንዴት ብዬ ልንገራችሁ? ሰው ያደረገውን ወይንም ከሰው በላይ ሆነሽ እንድትታይልኝ ስለምፈልግ ደስተኛ ሆነሽ እንድትታይልኝ ስለምፈልግ ነው እንጂ ብር ተርፎ ወይንም የማወጣበት ወጪ ሳይኖረኝ ቀርቼ አይደለም። እንዴት እንደዚህ ታረጊኛለሽ? ያን ሁሉ ነገር ተነጋግረን ሲቀጥል ይችላል ለሙ፣ ለምን በሶሻል ሚዲያ ላይ ችግር ከተፈጠረ መሄድ ካልፈለግ ለምን ለብቻ ያነግርኝም ብሎ ቤተሰብ ገና ወደ ቪዲዮ ሲመጣ ማለት ነው። በቃ ደክሞኛል፣ በጣም እየተሯሯጥኩ ነው፣ ብዙ ነገሮችን እያስተካከልኩ ነውና ራሴን አሞኛል ደክሞኛል እያነበረ ቪዲዮ ውስጥ የመጣውን ዝግ ቪዲዮ ላይ ሲገባ ይሄን ነገር ሲሰማ የባሰ ፊቱ በአንዴ ነው የተቀያየረው። በደንብ ነው የጠቆረው። የምር ነው ምላቱኝና አይዞን ያጋጥማል እንደዚህ ነገር ግን ሩትዬ ይህን ሀሳብ በምን ውስጥ አመነጨሽው? ማለት አሁን ለምሳሌ አስባችሁታል? ቤተሰቦችና፣ መጀመሪያ ላይ ሩታ በቃ መወሰን አለብን የምትወደይ ከሆነ መጋባት አለብን ነገሮች መስተካከል አለባቸው እንደዚ መቀጠል የለብንም ብላ ነበረ ቪዲዮ የሰራችሁ ቻናሏ ላይ አይታችኋል ሁላችሁም እና እኛም ደግፈ ነው አለ። ሩታ ትክክል ና ማንም ሴት ብትሆን ከባሏ ጋር በቃ ተጋብታ ምናምን ሁሉ ነገር ጨርሳ ነው አብራ መሆን የምትፈልገው ወይም በአንድ ቤት መቀጠል የምትፈልገው እንጌ ና ያን ነገር ተቀብለን አብረሽም ቃሏን አክብሮ እንዲ ከላይ ከታች እያለ እየተሯሯጠ፣ በነገራችን ላይ ይህን ሰፋ ያለ ፕሮሰስ መጨረስ ከባድ ነው። ቤተሰቦች ቀላል እንዳይመስላችሁ ለአንድ ሰው ለሁለት ሰው ኦኬ ግን አብርሽ ያው የሰርጉ ምናምን ስለሆነ ዱባይ ሄዱ የሚያርፍበት ሰርጉን ዝግጅት ምናምን የሚያዘጋጅበት ሲቀጥል ደግሞ መርከብ ላይ ነው። ቤተሰቦች የሰርጉ የቀለበቱ ምናምን ስለ ሥርዓት ታውቃላችሁ፣ መርከብ ላይ ነው ብሏል እና ያን ነገር ሁሉ ምናምን ጨራርሶ አሁን ለሩታ ቬሎ መረጣ ላይ ብቻ ቀርቶት በቃ እሱን ተነጋግሮ በስተ መጨረሻ ሩታዬ አልሄድም። በቃ መሄድ ዱባይ መሄድ አልፈልግም። ለምን ይሄ ሁሉ ወጪ ይወጣል? ይሄ ሁሉ ወጪ እኮ ወጣኩ ቀድሞ። ሩትዬ ምን አስበሽ ነው? የኔ እናትኛ በጉጉት እንዴ ቀን እየቆጠርን አስባችሁታል ከዚህ በፊት ወር ነበር፣ አመት ነበር እንዴ፣ አመት ነበር ስንቆጥር የነበረው አባይ ቲቪ ላይ የቀረቡ ጊዜ ተናግረዋል። ከዛ ቀጥሎ ወር መቁጠር ጀመርን። ከዛ ደግሞ ቀን ቀን እየቆጠርን እያለን በስተ በስተመጨረሻ አብርሽ ይሄን ሲሰማ በቃ አስባችሁታል? እኛ እስከ ዛሬ ለቤተሰቦቻችን ከዚህ እንመጣለን፣ ይሄን ወር እንመጣለን፣ ይሄን ጊዜ እንመጣለን እያለን ብዙ ጊዜ ጊዜ ስናስቆጥራቸው እንደዚሁም ደግሞ ስናጓጓቸው፣ ኦር ደግሞ ቃላችን ደግሞ ማለት አንዳንድ ነገሮች ስላልተመቻቹ በዛ ምክንያት አዘግተነዋል። ግን አሁን ለምን እንደዚህ ይሆናል? ምን ተፈጠረ? ሰው አልሞተብንም ነው ያለው። እውነት አብሬ ዛሬ አሳዘነኝ፣ የምሬን ነው ምላችሁ። ምክንያቱም አንድ ባል ወይንም አንድ ወንድ ለሚስቱ ማድረግ ያለበትን የሚጠበቅበትን ነው አሁን እያደረገ ያለው ማለት ሩታ ከሰው በላይ ሆና መታየቷን፣ ደስተኛ መሆኗን፣ ፍላጎቷን ማሟላቷን እዛ ላይ በቃ እየተሯሯጥ ባለበት ሰዓት ይሄ ነገር ሲሰማ በተለይ ደግሞ ሩታ ኮ ብቻዋን አደለችም። ካሜራ ደቅና ይሳቅን ይዛን ይሄን ነገር የነገረችና በቃ ክቡን ያለው በጣም ነው የደነገጠው። በጣም እና ምን አለችው? በቃ እኔ ቀራለሁ አንተ ሂድና ዱባይ ተዝናንተህ ና። እንዴ ሙሽራዬ ቀረች! እኔ ከዚህ በፊት ዘፈን የማስታውሰው ሙሽራዬ ቀረ የምትል ሴት ነበረ እየዘፈነችው። ዛሬ ግን ሙሽሪት ቀረች የሚል ዘፈን ሊወጣ ነው ቤተሰቦች ና ሩትዬ ሰሞኑን አልተቻለችም። በቃ አብረሽ ያው ታውቃላችሁ፣ ብዙ ነገሮች እያስተካከለ ስለሆነ ሩታ ነች በፕራንክ የጠመደችው ሰሞኑን። እና ከዚህ በፊትም ፕራንክ አድርገዋለች። ቦታ ጅራ መሄድ አለብህ ብላ ማለት ነው ርቦኛል ምናምን ነበር በሰዓቱ ያለው አብርሽ። ዛሬ ደግሞ ፕራንክ ነው ቤተሰቦች፣ ሪል ሩታ ከዱባይ ምናምን ቀርታ አደለም፣ ግን አብርሽን ፕራንክ ነው ያደረገችኝ። እና ዱባይ ላይ ስመጣ አለች ሩታ የመጀመሪያ ማግኘት የምፈልገው ቤተሰቦችን፣ ፋሚሊዎችን፣ እናንተ በውጭ ሀገር ያላችሁ ሰዎች እናንተ ነው ማየት የምፈልገው። ደስ አይልም ቤተሰቦች እንዲ ሌላ ሰው እኮ ምንድን ነው የሚለው ዶባይ ሲሄድ እዚህ ቦታ ተዝናንቼ ይህን ቦታ አይቼ ይህን ቦታ ጎብኝቼ እንደዚህ አርጌ እዚህ ቦታ ላይ ፎቶ ተነስቼ ነው አይደለም የሚለው እሷ ግን የመጀመሪያ እቅዷም አላማዋም እናንተ ቤተሰቦቿን እስከ ዛሬ ከጎኗ የነበራችሁ ምንም ነገር እንኳን በመካከላቸው ችግር ሲፈጠር አንዱ ጋር ጥፋት ሲኖር ሳትለያዩቸው እኩል የደገፋችሁ በቃ ምርጥ ቤተሰብ ምርጥ ፋሚሊያ አይደለ እናንተ ነው ማየት የምትፈልገው ዱባዮች እንግዲህ እድለኞች ናቸው ያው ሰርጉን በመርከብ ላይ አስባችሁታል። ችግር የለም እኛም እንቀናለን። እንግዲህ ለክርስትና እንደርሳለን ኢትዮጵያ ብለን ተስፋ እናደርጋለን። ቤተሰቦች ያው ሩታ በስተመጨረሻን ፕራንክ ነው ብትለው አብሪሽ የምር እንዴት በዚህ ሰዓት ነው ያለው። እውነቱን ነው። በነገራችን ላይ በዚህ ሰዓት ይሄ ፕራንክ መደረግ አልነበረበትም። ግን ሩታ ደግሞ ያው ሩታ አንዳንድ ነገሮች እያስተካከለች ነው። ሙሉ ነገሩን ያው አብሪሽ ላይ አልተጣለበትም። ታውቃላችሁ። ግን በመሀል ደግሞ ዩቱብ ላይ መጥፋት የለባቸውም መሩታ ጋር ከተለቀቀ አንድ ሳምንት ሊሆነው ነው ቤተሰቦች አሁ አብርሽ ጋም ደግሞ ተመሳሳይ ብቻ ጠፍተዋል በቻናላቸው ላይ እና ፕራንክ ብታረግም ችግር የለውም ብዬ ነው ማስበውኛው ትንሽ አመቻች ታግዚዋል አብርሽ ግን በቃ ታውቃላችሁ ሙሉ ቴንሽኑ ሙሉ ሀሳቡ የጉዞውን ነገር ነው እያስተካከለ ያለው። ቤተሰቦች ቅዳሜ ወይንም ደግሞ እሁድ ዱባይ ጠብቁን ብለዋል። እንዲ ሪል የሆነውን ቀን ለምን አነገሩኝም? እርግጠኛ ነኝ እስካሁን ትኬቱ ተቆርጧል። ይህን ቀን እንመጣለን እናንተን ያለማስቸገር መሰለ ቤተሰብ። በነገራችሁ ላይ ዱባይ ያላችሁ ሪፖርት ምናምን ሄዳችሁ አስባችሁ ታላ አበባ ጎዝጎዝ አርጋችሁ፣ ቀይ አበባ አንጥፋችሁ ያንን ነገር እንዳትቸገሩ ስላሰበ ነው አብርሽ እንደዛ ያለው፣ ወይንም ሩታ እድል የሆነውን ቀን ቆርጣ ያልተናገረችው ለዛ ይመስለኛል። ብቻ በአጠቃላይ ፈን አድርጎኛል። ስለ ጠፉ በጣም እያሰብኩ ነበረ፣ ቃለውኝ ዝግጅት ላይ እንደሆኑ ግን ደግሞ እንደዚ መጥፋት አልነበረባቸውም እያልኩ እያሰብኳቸው ነበረ። መታውልናል፣ በቤታቸው ማለት ነው ቤተሰቦቼ። ሩታም እንደነገረቻችሁ መጣለሁኝ እንደዚህ ብሎ ነገር የለም። እኔ ይሄን ጊዜ ይሄን ሰርግ ስጠብቀው ነበር፣ በተለይ እናንተ ማየት ስለምፈልግ ና በመጀመሪያ ያው ለኦዲየንስ ክብር አላቸው። በነገራችን ላይ አስቀድመው ተናግረዋል። ኦዲየንሶች እንዳይረብሻችሁ ይህንም ፕራንክ ብለን ነው የምንሰራውኝ አብሪሽን ለመፈታተን ነው እንጂ እናንተን ኦዲንሶችን ለመፈታተን አይደለም ብላ ተናግራለች። አሁን መናገርሽ ምርጥ አርገሻል። ምክንያቱም ብዙ በጉጉት የሚጠብቁ ሰዎች ስላሉ ሳትናገር ፕራንኩን አርገች ቢሆን ምናልባት እነሱ አስባችሁታል፣ ወሽ መጤ ቁርጥ አለ ይላሉ አንዳንድ ሰዎች ማለት ነው። የሆነ ከልባቸው ሲያዝኑ ና እንደዛ ይሆን ነበረ። ብቻ ሩትዬ መልካም የትዳር ዘመን ይሆንልሽ። በቃ ግፉበት፣ ቀጥሉበት። ቀጣይ ደግሞ ልጅ ልጅ እንጠብቃለን እኛ ለክርስትና ኢትዮጵያ እንገባለን። አይ ቃሌ አይደለም። ምክንያቱም ሜቢ ቶሎ ከወለዱ ድንገት ለአንደርስም ስለምንችል ትላላችሁ ቤተሰቦች እና ብቻ በአጠቃላይ ዱባይ ይመጣሉ ቤተሰብ። ያው ሩታ አብርሽን ነው ፕራንክ ያደረገችው። አብርሽ ግን በጣም ተጨናርቆ ነበር። በጣምም ደግሞ ታውቃላችሁ የሆነ እንትን ነበር ራሴን ምናምን አሞኛል እያለም ስለነበረ ጭንቅንቅ ቢልም ፕራንኩ ሩታ ተሳክቶላታል። እንደገና ደግሞ ጎበዝ ነው ይሳግን በነገራችን ላይ ትንሽ አብርሽን ፈርቶት ነበረ። ቢፈራውም ግን ብራንኩን በሚገባ ሁኔታ ተጠናቋል። እላችኋለሁ የእኔ ውድ ፋሚሊ ቤተሰቦች የምወዳችሁ፣ ሰብስክራይብ፣ ላይክ እና ሼር በማድረግ እስከ መጨረሻ አብራችሁ ስለጠበቃችሁኝ አመሰግናለሁ። ባባይ